ኢትዮጵያ ከፈታ ነው እኮ አምስት ሰዓት ከሌሊቱ ማለት እኮ ነው። እንደ ኢትዮጵያ አቆጣጠር ከቆጠር ነው እኮ ከሌሊቱ አምስት ሰዓት ማለት እኮ ነው። ሊነጋ ኦልሞስት ስንት ሰዓት የቀር ሰባት ሰዓት የቀር ሌሊቱ ሙሉ ቁጭ አርገሹ ታሪና ሄርበዚ ሄርበዛ በዚ በዚ ውጣ ግባት ይሁና። ልቅ ልጆችሽ አይተኙም ሲባል አይ አባታቸውን እየጠበቁ ነው። አባታቸው ሳያያቸው አይተኛ አቤት አባታቸው ሌሊቱም ሙሉ ካነጋ ልጆቹም ሊያነጉ ነው እንዲያዩት አባታቸው። ያልሆነ ዘዴ የምትጠቀሙት ዘዴ ልጅ አስተዳደግ እንዴት እንደሆነ አታውቁ እናንተ። ራሳችሁ ደግሞ ለእኛ እንድናሳድግ ደግሞ ተነግሩኛል። እኔ ልጄን ሳሳድገው የራሴ ህግ አለኝ። አንድ እናት ደግሞ ልጆቿን ስታሳድግ ህግ አላት። በቃ ልጆች ከስምንት ሰዓት በላይ መቆየት የለባቸውም። ትምህርት ቤት ካላቸው ስምንት ሰዓት ነው መተኛት ያለበት። አንዳንዱ እንዲያውም ሰባት ሰዓት ያስተኛል ጎበዝም አንዳንዶቻችሁ ደግሞ ትምህርት ቤት ነገ ሊሄዱ፣ እኔ ያለው አንዳንድ ጥቁር ልጆች፣ የአሜሪካን ልጆች አንዳንዴ ልጄን ድሮፕ ላደርግ ሲሄድ ልጁን እንቅልፍ ይዞታል። በቃ እንደዚህ ብሎ ሊወድቅ ሊወድቅ። ልጅሽ ንቅት ብሎ ነው መሄድ ያለበት ትምህርት ቤት፣ ንቅት። እኔ እኮ አንዳንዴ ልጄ ይቀሰቅሰኛል። እኔ ማርያምን ባርኮ ይቀሰቅሰኛል አንዳንዴ ያ ማለት ምንድን ነው? በቃ ጥግብ ብሏል። በጊዜ ስለተኙ ጥግብ ብሏል። ተዋት፣ ተነስቶ ሬዲ ነው፣ ቁርሱን በልቶ ሄዳል፣ ወደ ትምህርት ቤት። እንዴ አንዳንዶች እኮ አንድ ሰዓት ሙሉ አይተኙም፣ ሲንጫጩ ይውላሉ። በቃ ጫጫት ያሉ። አሁን ላይቭ ላይ ሲሄድ አንዳንድ ቦታ ሳይ ልጆቻቸውን በቃ ሄዶ ወደዚህ፣ ቢኮዝ አለው የየስቴቱ እኮ ሰዓቱ፣ እንተዋወቃለን እያንዳንዳችን አይደል ለሊቱ ሙሉ ቁጭ ብሎ ጫት እንደቃመ ሰው ልጆች እና እየመ ያ ሰቨን ኦክሎክ አንዳንድ ሰዎች ሰቨን ኦክሎክ ያስተኛሉ። ለእኔ ጀግና እናት ናት ያቺ ሴት በቃ የእኔ ሻርፕ ኤት ኦክሎክ ነው የሚተኙት ትምህርት ቤት ካላቸው። ሳረደኝና አንዳንዴ ይሄዳሉ ወደ ከዝኖቼ ፍራይዴ ሄደው አንዳንዴ እዚህ ጋር ስዝናና ስጠጣ ምናምን ካያችሁኝ ስጠጣ ልበል እንጅን የምኳውን እኮ ወይ ወዲ አምላኪ እዚህ ጋር ቁጭ ብዬ ስዝናና ካያችሁ የሉም እነሱ። አንዳንዴ ሲኖሩ ብሬክፋስት ልሰራ ነው፣ ፓንኬክ ልስራላቸው ብዬ። አንዳንዴ ግን ሊያድሩ ይሄዳሉ። የእውነት ፍራይዴይ ማታ ከወሰዷቸው ቢ ሳንዴይ ወደ ማታ ነው ሂጄ ማነሳቸው ራሴ። ሁሌ ቤት ውስጥ እኮ የሉ የእኔ ልጆች። ቁጭ ብለሽ ግን ልጆቹን ግን ማነው ቴክ ኬር የሚያደርግላቸው? ቴንክስ ጋድ እንኳን ዳላስ መጣው በዚህ በዚህ ነው እኔ እያቆየኝ እንጂ ዳላስን ያልወደው ግን ቤተሰቦች ያግዙኛል። መሄድበት ነገር ሲኖረኝ የሆነ ሁዳ ታቋታላችሁ፣ እዚህ ጋ እሷ ትወስድልኛለች። ሌሎችም አሉ ምና፣ እንደዛ ነው እኔ ዳላስ በቃ ደስ ያለኝ ቤተሰቦች ስላሉልኝ የሆነ ቦታ ለሄድ። አትላንታ ግን ማንም አልነበረም። እዛችሁ ስታሽን ነበር ማታውንም ጠዋቱ ነው ግን ቁጭ ብላችሁ የሰው ልጅ አስተያየት እንዴት መሰጠት እንዳለበት የገዛ ክስቶቼ እንኳን ልጆቼን ቴክ ኬር ሳረግ በጣም ነው የሚገርማቸው። በቃ እንዴት እንዳሳደግኳቸው ስነስርዓት፣ ቤት የመጠሽይ ስነስርዓት። ትናንትና ነው በቀደም ሲሳይ መጧል። ልጅን ጎቱ ስሊፕ ስለው ቁጭ ብሎ ሲሳይ እዚህ ሲያዩት፣ ዘጋይ ዋታይምዝ ጎን ማሚ ይሉኛል። ክርስቶስን ሰው አይተው ስለማያውቁ እሱ ስንት ሰዓት መሄድ እንዳለበት እንኳን ማወቅ ይፈልጋሉ ልጆቼ ሂዝ ጎን ዋት ታይም ሂዝ ጎን ይሉኛል ላይክ እንደዚህ ብለው። ክርስቶስን ነው የምላችሁ እንደዚህ ላሉ በቃ ልጆቼ። እንኳን አንዳንዱ ህፃን ዶንኬር ኬር ማንን አመጣሽ ማንም ይሄ ማለት ምንድነው? ልጆችሽ ማንንም አይተው አያውቁም። በቃ እዚህ ቤት ውስጥ ሲመጡ አንድ ጊዜም አይታችኋል። ሃይደር እዚህ ቤት የመጣ ጊዜ ላይክ አይ ዋንት ቱ ስቴ ሂር አንቲል ሂዝ ጎን አሉኝ እንደዚህ ብለው። ማርያምን እንደዚህ ነው ያሉ ልጆቼ። ሰው አይተው አያውቁም። በቃ እዚህ ቤት ውስጥ አንዳንድ እናቶች ግን ለልጆቻቸው ሪስፔክትም የላችሁ ማንም ቢመጣ ምንም ቢመጣ ምናምን አሉ ነው። አሁንም አሉ ነው። ጥሩ ጥሩ እኔ ራሴ እንደ ስፔሻል አላየውም። በጣም ጥሩ ጥሩ እናቶች አሉ፣ ለልጆቻቸው ቴኬር የሚያደረጉ ሪስፖንሲቢሊቲ የሚወስዱ ልክ ቁጭ ብለሽ ምግብ ምግብ መስራት እኮ ልጅ የሚፈልግ ታይም ነው። የትኛውን ታይም ሰጣችሁ ነው? እናንተ እናንተ ታይም እንደሰጣችሁ ማነው የታየን አናቅም እኮ? ቲክታክ ላይ ላይቭ ላይ ስላልገባችሁ ይቲንክ ጊዜ እየሰጣችሁ ነው ብለን ነው የምናስብ። ይሄ ጀዝባ የሆነ ህብረተሰብ፣ ሂደሽ ለነሱ ነገርያቸው ለእኔ እንዳንነግሪ እያንዳንድሽ እንተዋወቃለና ካሜራ ከፍታችሁ እናንተ ስላልገባችሁ ዲቲንክ ጊዜ ሰጣችኋል ብለን ነው የምናስብ። እኔን አደር እንዴ ስታይኝ የምትዩ ልጅሽ እዛ ጋር ስኳር ሲደፋ የሌለ ምግብ አቅርቦ ሲበላ ፍሪጁን አስር ጊዜ ሲከፍተው አፕል ጁሱን ሲቀቡ ወተቱን ሲቀቡ ውሃውን ሲከፍቱት ድፍት አድርጎ ሜካፕሽን አመጡ ሲነው፣ ጊዜ የሰጣችኋቸው መቼ ላይ ነው? እኔ መቼ ነው ጠረጴዛ ወደዛ እንግዲህ አማንዬን እዚ ያለ ህዝብ ነው ያሳደገው። አይጂ ላይ ያሉ አማንዬ ኮ ካርሴት ላይ ነበር እኔ ሚዲያ ስጀምር ኦልሞስት ስንት ዓመት ይሆነዋል? የስምንት ወር ልጅ ሜይ ቢ እንደዛ ይሆናል። አሁን ስንት ነው? አራት አመቱ ነው። አማንዬ ማንም ያውቀው ነበር። ልጄ ያሳደጋችሁት እናንተ ናችሁ፣ ታውቁታላችሁ። ብዙ ሰዎች አላችሁ። ግን አንድ ሰው መጥቶ አንቺ፣ ጊዜ መስጠት ለልጆቻችሁ ምግብ መስጠት ጊዜ እኮ መስጠት አለባችሁ እናንተ ጊዜ እንደሰጣችሁ መች አየንኝ? አላየንም እኮ። መቼ ነው እናንተ ምግብ ስሰሩ ለልጆቻችሁ ያየናችሁ? እኛ ሰጠን ስንቀርብ መብታችን ነው ማውራት። ማውራት ቾይስሽ ማዳመጥ ብቻ ነው ማውራት ያለብሽ መስማት ያለብሽ፣ ዝም በይ አዳምጪ። እንትና ህብረተሰብ አሉን ያልኩ። ደንቆሮ ከሆንሽ ጆሮሽን ኮርኩሪው በደንብ አድርገሽ አያ እንደዚህ አይነት ሰዎች ነው የምታስጠሉኝ። እንዳንቺ አይነቱን እኮ ነው በጀምላ ምለው እኔ ኦርደር አታድርጊኝ። ጆሮሽ ይሄ ላይክ ቆሻሻ ካለው ቆሻሻው ደፍኖት ከሆነ ኮርኩሪው በደንብ መስማት እንድትሰሚ ከቅድም ጀምሬ አሉ ነው ያልኩ። በጀምላም ባሸሽ፣ ምን አባሽ ታመጫለሽ? ምን አባሽ ታመጫለሽ? ምን አባሽ እኔ ከአንዳንድ ጀዝባ ሴት ጋር ስደመር፣ እየለያችሁ ተሳደቡ ብለናልኛ። ከማንም ልጋጋም ጋር አብራችሁ ስታላግጉብን፣ ቁጭ ብለሽ አዳምጭ። ኦርደር አታርግኝ እኔን። እንዳንቺ አይነት እኮ የበታችነት ስሜት እንዳይሰማው እኮ ነው አሉ እያልኩ የተናገርኩኝ። ደግሞ ህብረተሰቡን አብረሽ አትሳደቢ፣ ትኛለሽ ብሰርብሽ፣ ምን አባሽ ታመጫለሽ? ህብረተሰብሽ በፖለቲካ ሲረገጥ እዛ ላይ አትናገሪ፣ ድምፅ አትሆኝም። ህብረተሰቡን አትሳደብ እያልሽ መብት ያለበት ቦታ መብትሽን አታስጠብቂም፣ መብት የሌለበት ፍሬ ፈርሲክ ወሬ ሲወራ ግን በጀምላ ሰዎችን አትሳደቡ፣ በጀምላ ሰውን አትሳደቡ እ በጀምላ አልተሳደብኩም። አሉ ስነ ስርዓት ያላቸው እናቶች ብዬ ነው እየተናገርኩ ያለሁት። አዳምጭ፣ ስህተትሽን ላንች ነው እኔም ደግሞ ምነግርሽ። አልሰማሽም አልሰማውም። አሁን የመጣው ወይ። አስተያየትሽ እኮ እኔን አልከፋኝም። ቁጭ ብለሽ ሳወራ ካልሰማሽ አሁን የመጣው ነው ማለት ያለብሽ። እኔ ያልኩት አሉ በየራሳቸው አስተያየት የራሳቸው ልጅ ህግ ያላቸው አሉ። አሁን አንዳንዱ ይመጣና ይሄ ከለር ያለውን የፍሩት ሴሪያል ስሰጪ ይሄ ሴሪያል እኮ ጥሩ አይደለም ከለር ያለው ይሉሻል። አንዱ ይመጣና ለልጆች እኮ ይሄኛው ነገር ጥሩ አይደለም ቀዝቃዛ ወተት ይሉሻል። እንደ ራስሽ ነው ቤትሽ ላይ እያሳደግሽ ያለሽ ልጅሽን። እኔ ለሰው ልጅ አስተያየት አልሰጥም፣ ቢኮዝ ከእናት በላይ ማንም ያውቅ የለው። ልጆችን ሳሳድጋቸው ደግሞ የራሴ ህግ አለኝ። ልጆች አሁን ሰው ቤት ምግብ አይበሉም አይበሉም አይበሉም። ስልሽ አረ ይቅመሱ ብላችሁ የምትታነቁ ሰዎች አሉ። አይበሉም በቃ አይፈልጉም። ካልበሉ አልበሉም ነው በቃ። እኔ ልጅሽን አምጥተሽ ደግሞ ምግብ ስሰጥብሽ ይህን ነገር አይመቸውም ማሚያ አትስጭ ካልሽ አልሰጥም። መብትሽ ነው። ግን የራሷን ልጅ እንደ ስፔሻል ታያለች ስፖይል ታረጋለች የራሷን ልጆች። የእኛም እኮ ልጆቻችን ልጆቻችን ናቸው የምትሉ አላችሁ። መብትሽ ነው። እኔም መብትሽን ግዴታ የማወቅ አለብኝ። አንቺን መብትሽን ማክበር አለብሽ እንዴ። ግን አንዳንዴ የሚደረ የራሳችን ነገር። እኔ ታዲያ የራሴ ልጆች ስፔሻል ካላረግኩኝ ታዲያ የማናባሽን ላረግ ነው? አንቺን፣ መብትሽ ነው፣ ልጆችሽን ስፔሻል አርግሽ መናገር ልጆቼ በስነ ስርዓት ነው ያሳደግኳቸው ስል በኮንፊደንስ ነው ምነግርሽ። ስድስት ጊዜ ወግረሻቸው እንኳን አይተኙ ቀጥ ብለው ሄድ እናተኛ ስለው የኔ ልጅ ሰዓቷን ያውቃታል ሄዶ የሚተኛ እንዲያውም አንዳንዴ ባርኮዬ ይመጣል። ትሰሙታላችሁ ማሚ ኦልሞስት ኤት ኦክሎ ከምገነ ጎቱ ስሊፕ ይላል። እንደዚህ ብሎ በቃ የራሴ ህግ አለኝ። የራስሽ ህግ አለሽ። መብትሽ ነው። አንዳንዱ ሳያስ እንዲያውም ሰልጥኗል። አሁን አበሻው የሆነ ነገር ሲሰጥ እየጠየቀ ነው የሚሰጥ። አሁን አሁን እያየው ነው ብዙ ቦታ። እኔ ሰው ልጅ እንኳን እንቃድጌ መሳም አልወድ አልስምም። እኔ የሰው ልጅ ያ ማለት እቆጣልቻለሁ ማለት አይደለም። ልፒስቲክሽ ሽን ልፍድድድድ እንዳልሽ መጠሽ ጉንጮን እሞች አድርገሽ ምትስም ያለሽ አልስምም እ የራሴንም እንዲሳምብኝ አልፈልግም። የሰውም አልስም። መብቴ ነው። ከነ ልፕስቲክሽ መጠሽ፣ ልጅነቱ እኳ ሊሆን ይችላል። ከነ ልፕስቲክሽ መጠሽ አርግሽ ምስም ያለሽ ወይ ጠይቂ ደግሞ አንዳንድ አበሻም አላችሁ፣ ምግብ እየበላችሁ ልጁ ይፈልጋል ብላችሁ አጠይቁም። ገጋቦች ደግሞ አላችሁ፣ የሆነ ቦታ ይጀሱ እንደሞ አይቼ ነበር፣ አስታወሳችሁኝ። ባይሆን መጠየቅ አለብን ልጆች፣ ደግሞ ለልጅ የሚሰጠውን ነገር ለዛ ልጅ ደግሞ መጠየቅ አለብኝ። ይበላል ልጅሽ በልቶ ልስጠው እንዴ ብላችሁ መጠየቅ አለባችሁ። በፈጣሪ ግን አይደክምሽ? ምን አባሽ ይደክመኛል እኔ እድሜ ያለ ደ ጥርሴን ኩባያ ላይ እያስቀመጥኩ አላድር። ምን አባሽ ነው የሚደክመኝ? ጥርሴን አልጨረስኩ እኔ እዛው እንትን እቀበቀብሻለሁ። ልክ ልክሽን ነው የምነግርሽ። ጥርሴን በኩባያ አላሳድርም። ምን አባሽ ነው የሚደክመኝ? አንቺ ኑሮ አድክሞሻል። አስራ ስድስት ሰዓት ስትጠገረሪ ወገብሽ እያልሽ ታሪያለሽ። እና እኔ እንዳንቺ መሆን አለብኝ እንደ እኔ። ለዛ እኮ ነው ለየት አድርጎ እኔ የሰራኝ የምልሽ እውነቱ እውነቱ ሲነገርሽ በፌክ እየመጣሽ ታለቅሻለሽ። እያንዳንዱ እንዳንቺ አይነቱ ሳይሆን ለየት ያለው ከአንቺ ደግሞ ቁጭ ብሎ ነው የሚያዳምጠኝ፣ እውነቱን የሚያውቃል። እዚህ የስ ልጆቹ መጠየቅ አለባቸው ስለ እያንዳንዱ ርዕስ ይዘን ስናወራ እውነቱ፣ ወይ የደረሰባቸው ሰዎች አሉ። እዚህ ጋር ከማወራው ነገር አይጠይቁም፣ ምንም አይጠይቁም በቃ የሆነ ነገር ሳይጠይቁ ጨለፍ አድርገው ይሰጣሉ፣ ለልጆችሽ ወይ ለምናምን። እኔ አንቺን መጠየቅ አለብኝ። ልጅሽን ቤት ይዘሽ ስትመጪ ስሰጠው ምግብ ወሬቨር የሰው ልጅ ቅፍ ተደርጎ አይሰማም። አሁን አንዳንድ ዝንባ ማን ሲጋራውን ሲያጨስ ቆይቶ እንደሆነ ነገር አፉንም እዚህ ትርክርክርክርክ እንዳለ ልጅ ወይ ልጁ ሲያምር ብሎ ያደርጋሉ። ይህ ዘመን ቀርቷል። ይህ ዘመን ቆርቷም። ትንቧ ሲጋራን ስታጨስ እየዋልክ ለሊቱ ሙሉ ስታንቀር ከነመጠጥ ልጄን እቅፍ ስታረግ በደግ አድርጌ ነው ወስድብ። ልጄ፣ ኦፍኮርስ ለእኔ ልጄ ስፔሻል ነው። ለራሴ ልትሞች ነው እኔ ልጄ ስሜ ራሴ ስሜም አልጨርሰው። ማርያም አደጉብኝ እንጂ አሁን ስሜም ራሴ አልጠግባቸውም። ለምንድን ነው አማንዬን አስር የምስሙ? እዚህ ጋር በቃ ያኛው ስላደገ ብዙም እንትን አይፈልግም። ይሄኛው ግን ከስር ከስሬ ስለማይወጣ አስሬ ሳሚው ሳሚ ነው የሚለኝ። በቅ መጠስስምብኝ ልጅን ታዲያ ምን አባክና በዚህ ሲጋራን ስታጨስ እጅን ሳትታጠብ ቆሻሻ ሁሉ የሰውን ልጅ አክብሩ። መብትና ግዴታ ነው። አሜሪካ ላይ እያንዳንድ ክ ይህ ቀርቷል። የኢትዮጵያ ወግ ማዕረግ ወይ እኛ ኢትዮጵያውያኖች እኮ እንደው ፍቅር፣ ልጅ እኮ ስለሚያጓጓ ነው። ምን አባህ አትወልድም፣ አትወልድም ጊዜ አሁን የኢትዮጵያ የአበሻ ሴት ብቻ ናት እንደ እድሜዋ እየታየያለ ድሮ ሰላሳ ዓመት ከሞላት በኋላ ሴት ልጅ አትወልድም፣ ጊዜያችሁን ተጠቀሙበት እያላችሁ ስትቀበቅቡን ነበር። አሁን ደግሞ የወንድም እየታየ ነው። እድሜ ምረላጫ እድሜ ላጥ ብሎ እስከ አርባ ዘጠኝ ዓመት ሽሻ ቤት ተጎልታችሁ ሳትወልዱ የእግዚአብሔር ስጦታ እኮ ነው ልጅ። ጊዜን ተጠቀምበት አንተ። ዛሁንማ እየነቃችሁ ነው። ወንዶቹ እየነቃችሁ ነው። ለምን በሉኝ። በፊት ልጅ የምትፈራው ሁሉ ለሁሉም ጊዜ አለው። መለ ነው ጋይስ አሁን፣ አንዳንዱ ወንድ አሁን ልጅ ነው የሚያምረኝ ልጅ ነው የምፈልግ ይላል። እያንዳንዱ የታባ ነበር ከንት ፈሳሙሉ የዛሬ ስንት ዓመት እኮ ሴቶች እኮ እየተሰደቡ ነው የነበር እሳት ቶል እንጂ ጥርምጥምጥ ተጎልተሽ እየተባልሽ ብዙ ሴት እኮ ነው ሲሰደብ ነበር። አሁንማ ወንዱ ነው የምትረገጠው። አንተ ብስብስ ስድስት አይነት ሽበት ይዘህ ከጎንም ከፊትም ሳልወልድ ብለን መጨረሻ ላይ ማረፊያ አንት ፈልጋለሁ። አሁን አሁን ደግሞ ሴቱ ነቁቷል። መውለድ አይፈልግም። ይው እስዊች ነው የምንደራረጋት። ችንታይ የጊዜ ጉዳይ ነው እኮ ምላችሁ። ለዚህ ነው ድሮ ሴቱ ነበር ሚሰደብ ውለድ እየተባለ። አሁን ወንዱ ነው የምትቀበቀ አንተበት ከዛ ልክ ልጅን ስታይ ውይ ሲያምርቁ እንዴት ወንድ ልጅ እንዳማረግ ትለኝ ያለመጠ እየታባ ነበር ከአንትፈሳም ፈሰን ስትፈሳ ዛሉ ስትሄድ ድንቄ ስትመጣ ድንቄ ስትሄድ ውቢት ስትመጣ ቤት ስትመጣ አለሚቱ እሷን ስትሸኝ ስትድ ስተድ ጊዜ ገሎብህ ከአንዱ ሺሻ ቤት ወደ አንዱ ሺሻ ቤት ከአንደኛው ክለብ ወደ አንደኛው ክለብ ስትል ሀያ ዓመት አስቆጠረ። ቁጭ ብለህ እኔ ወንድ ልጅ ነኝ በፈለግኩት ሰዓት መውለድ ይችላሉ የሚሉ ወንዶች ግን በሳጫችሁም ጋይስ አሉ እኮ ቴንክስ ጋድ፣ ቴንክስ ጋድ ነዋ፣ ቴንክስ ጋድ። የት አባ ነበርክ ያኔ? ከዛ ደግሞ ቁጭ ብለህ ደግሞ ልጄን እርዳ ልጄን አትርዳ እያልክ ደግሞ አስተያየት ትሰጣለህ። ቅማላም ሁሉ ልጄን ያላየህ እበት ሁሉ ያ አስተያየት ይሰጣሉ እንጂ ደግሞ ቡጥጥጥጥ ብለው ልጅ ሳይወድ ሳያገባ ምን ሳይል የሰው ቄስ የሚሆኑ ወንዶች አሉ። አያስቋችሁ ድሮ የቀበቀባችሁን ይበቃል። ምረልጋጋም የትኛው ሽሻ ዕቃ ይሻላል ሁለት ገመድ ያለው ይሻላል አንድ ገመድ ያለው እያልክ በየሽሻ ቤቱ እምዞር ብስብስ በሙሉ ጊዜን ተጠቀም። አትሊስት የወለደ የወለደ ወንድ እንኳን ተስፋ አለው። ዘንደብዘዳይ ልጁን ነው ይረዳል የሆነ ሰዓት ላይ በቃ። ያልወለዳችሁስ ምን ልትባሉ ነው? ሽሻ ቤት የምታቃረሩ አርባ ዓመት አሜሪካን ሀገር ላይ ተወዝፈ ጫትን ወጥረ፣ ስለ ሰው ባልና ስለ ሰው ሚስት ወይ ስለተፋታ ወንድና ስለተፋታ ሴት ቁጭ ብለህ ስትሳደብ የምትውላለህ እንደ ጅብ ሌሊቱ ሙሉ። እኔ በሀገሬ መቼም ኢትዮጵያ ከሆነ ችግር የለብም። እንደ ፖሊሱም ዝም ብሎን የሆነ ነገር ሸውገጥ ብታደርግለትም አይዝም። ሰክራን ብትንገዳገድ የሚያስቆመ የለም። አርባ ዓመታችሁ ሽሻ ቤት ቁጭ ብላችሁ አስተያየት የምትሰጡ ሰዎች አላችሁ። ሽሻ ቤት ተጎልተክ አንተስ ማን አባ ጠየቀ ላለመውለድክ? ድሮ እኮ ትክር ነበር እያንዳንድ ልጅ ሲሆን፣ አሁንማ የካርከውን ሁሉ ነው ፈልገ የምታመጣው፣ ፈልገ የምታመጣው። እኔ ቁጭ ብለው እንደ አፌ ተመቸኝ ብለው ይገርሙኛል እኮ እኛ ወንድ ነን፣ እኛ ወንድ ነን፣ የትም አርባ ዓመትን ቢሞላኝ እወልዳለሁ እያላችሁ እራሳችሁን እንደምን ነው የምታዩት? ቅማ አላም ለአንተ ማን አባ ነው ከፍቶ የሚሰጥስ? ካረጀና ከጃጀ በኋላ እንዳንተ አይነቱ በስባሷ መሄጃ ስታጣ መጣት ወርቀል ይሆናል። ትክክለኛዋ ስማርት ሴትማ በጊዜ ነው የምትወልድ። እንዳንተ አይነቱን ነበትም ብትወልድም ልጅ ታፍርበታለች። አሁን እኮ ትምህርት ቤት ሁሉ ያፍራሉ እኮ ልጆች አባታቸውን ለመጥራት ልክ እንግድ ቱ ያንግ መሆን አለብ። በአርባ ዓመት እና በአምሳ ዓመት ማይ ዳድ ኢዝ ቱ ኦልድ ነው የሚለ እንደው ልሸኟቸው ባስ ላይ እንኳን ልደርሱ ስትሉ ሶኬ አምገነጎቱ ማይሰልፍ ኦልሬዲ ይልሃል። እንደዚህ ቁጭ ብሉ፣ ይህ የማይገባህን እንግሊዘኛ እየጠራ ያአፍርበአል እንድሸኘውም አይፈልግም ልጅ። እንደዛ ካለ የሞት ሞት እኮ ነው ጋይስ። ቁጭ ብላችሁ ግን ሴት ልጅ እምትሉታለን እኛ ወንዶች ነነ፣ በፈለግነው ሰዓት እንወልዳለን። ማን ይሞት ማነው የነገረ ይሄን ምድር ላይ የቆየ አማርኛ። ሰለጠኑብን እኮ ደግሞ ሳይወዱ ትዳርን ሳያዩት ሽሻ ላይ ቁጭ ብለ አርባ ዓመት የኦቨርን ትነዳለ ልክ ብሬክ የምትዝበታለ ምርቃና ላይ ሽሻ ልታጨስ የምትገባበት አንድ ሰሞን ትራክ ድራይቨር ተብሎ ነበረ አሁን ደግሞ ወደ ኦቨር ተመልሰል እያንዳንድ ልክ ኦቨር ላይ ቁጭ ብለ ጊዜ አየር ለመያዝ ሽሻ ቤት ትገባለ ቁጭ ብለ ስለ ሰው አስተያየት እዚህ ቲክታክ ላይ ቲክታክ ላይ ቁጭ ብለ ምራመዳ በትክክለኛው አካውንታችሁማ መጣችሁ አስተያየት አሰጡት ቁጭ ብለ ጫትን እያመነጀክ እኛ አርባ ዓመትን ቢሞላን ወንዶች ነን እንወልዳለን። ይህ ሞራል ማን የሰጣችሁ? ማን የሰጣችሁ ጆከርዬ? ያለን ሽጉጥ እያደረግንላቸው ምን አባሽ ነው ዘጠኝ ሰዓትና አስር ሰዓት አምሽቶ ሲመጣ ሽሻ ቤት እያጨሰና ኔ ቁጭ ብሎ ሲያኝ ምትከፍችለት በር እንዳይገባ ነው እንጂ መዝጋት፣ እንዲሁም ሌላ መቀርቀሪያ ካለሽ ፈሳም፣ ቁጭ ብሎ ፈሱን ሲፈሳ ይውላል እዛ ሽሻ ቤት በጭስ ታፍኖ። ከዛ ደግሞ ሲመጣም ደግሞ አልጋሽ ላይ መቶ ዱካ ኩሰ ያስጠኛል። እንዲ እዚህ አልጋ ላይ አንሶላ ቀይረሽ ምግብ ፈርፍረሽ ትጠብቂበታል። ምግቡን ነበር ፊቱ ላይ ምደፋበትኔ ብስብስ እንዳከፍች ይ ነው የምነግረው። እኔ ለሴቱ ምን አባቱ ብሎ የምትከፍችው? ለሱ ደግሞ ስድስት አይነት ወጥ ስትሰሪ ለሚያከብርሽ ባል ብቻ የምትታዘዥው። እዛ ደግሞ ቁጭሉና ደግሞ አስተያየት ይሰጣል እንጂ ልክ ሚስቱን የሰው ቄስ እኮ ነው የሚሆኑት አንዳንዱ የሰው ቄስ ይሆናሉ። እሱ ግን ቢጠየቅ ሚስቱ ሚስቱ ርድ ብን ቅጥል ብላለች ቤት ውስጥ ስድስት አይነት ማድያት ይዛ ለዛ ኮነ የተጣመመ ጫማ ለብሰ የምትዞረው ምል እኮ ለዚህ ነው። ድፍት ብሎ ትዳር አስጠልቶ ሰልችቷል። እሷን ብቻን ልጅ ጋር ስትንገዛገዝ ስድስት አይነት ወጥ ስሰረቱ ላይ በዚህ ጫት እኔ ብዙ ወንዶች እንዲያውም ጥርሳቸውን የሚፍቁ አይመስለኝ። የሚቅርት አድርጎልኝ ጫታቸውን አሉ ነው። አሁንም ጫታቸውን ሲያመነጅጉ እንደዋሉ ፀጉራቸውን እንዲየነኩ ይመጣሉ። ከዛ ቀጥታ ልጆቹ እንዴት አመሹ እንኳን አይሉም፣ አይጠይቋችሁም። ልጆቹን መጦዛው ገማ ካብሱ ሲወድቅ እንደዛ ነው። ሁሉም እንደዛ ይመስልሻል? አላችሁ በደንብ አላችሁ በደንብ አስተያየት መስጠት አችሉም። እንደዚህ ሽሻ ቤት ተጎልተ የምትል አንድ ሰው ትዳሩን ሲፈታ ቁጭ ብላ አስተያየት አሰጠም። አንተ ማን አባን አስተያየት ምሰጥ? ዛሬ ደግሞ እንዲህ ስትል ነበረች ይለኛል። አቀምሰአለሁ ስምን እየጠራው ነው ማቀምስ እያንዳንድን አውቃለሁ። ሎኬሽንን የት አባ እንዳለክ